እናት ማለት ያችናት፣ ስታረግዝህ ተቸግራ፣ ስትወልድህ ተቸግራ፣ ስታሳድግህ ተቸግራ። እሷ ተርባ አንተና አብልታ ታድራለች። እሷ ተጠምታ አንተና ጠጥታ ታድራለች። እሷ ተበርዳ አንተና አልብሳ ታድራለች። ለአንተ ብላ ሰው ቤት ትሰራለች። ለአንተ ስትል ትገለመጣለች፣ ትሰደባለች። والله يا عبد الله አባቱ ሁለት ፊት ያወጣው ባንተ ነው። ልጅ አሳድግ ብሎ እንዴት ላልብሰው፣ እንዴት ላጠጣው፣ እንዴት ላብቃቃው እያለ ስለ አንተ ሲጨነቅ ፊቱ በለዘ፣ ፊቱ ጠቆረ። እናት ባንተ ተጨነቀ፣ ፊቷ ሁለት ፊቱ አወጣለች። ፊቷ ተቀይሯል፣ ከስታ፣ ከሰውነት ወጥታ ትሄዳለች። ልጅ አሳድግ ብላ፣ ልጄ ይመርበት ብላ፣ ልጄ ደረጃ ይድረስልኝ ብላ አንድ ሰው ወደ ዑመር ዘንድ ይመጣና ያ ዑመር አንተ ዑመር ሆይ አላቸው፣ እቺ እናቴ ናት። እኔ ነሷ በቅሎ ሁኘላት ሀጃዋን ሁላ የምታወጣውኔ ላይ ነው ማበላትኔ፣ ማጠጣትኔ፣ ማለብሳትኔ፣ ምንከባከባትኔ ሁሉን ነገር የማደርገው እኔ ነኝ። ሀል አደይቶ ሀቅሀ የእናቴን ሀቅ ተወጥቻለሁ እኔ ብሎ ዑመርን ጠየቃቸው። ፈቃለ ዑመር እናተህን ሀቅ አልተወጣህም፣ አሉት። ወአንተ ተስማዑሁ ቢሃ ወአንተ ተተመና ፍራቃሃ አንተ እናትህን ስትከድም የነበርከው እናቴ ሙታ በተገላገልኳት እያልክ ነው። እናቴ ሙታ ባረፍኩኝ እያልክ ነው። እናቴን ቀብሬ መሸ ባረፍኩኝ እያልክ ነው። وهي تسنؤه እሷ ግን ያንም መልካም ስራ በአንተ ላይ ስትሰራ የነበረችው። ወይ የተተመና በቃ አከ ልጄ ይሞትብኝ ይሆን ወይ እያለች ነው። ልጄ አርጎ ደረጃ ይደርስልኝ ይሆን፣ ከሰው በላይ ይሆንልኝ ይሆን፣ ልጄ ያገባው ይሆን፣ ልጄ ይወልድልኝ ይሆን፣ አለሜን ያሳየኝ ይሆን፣ ልጄ ይከፍልልኝ ይሆን፣ ልጄ ይስቅልኝ ይሆን ወይ እያለች ነው። ቆሻሻህን ስታጸዳ የነበረችው የነበረች እየተራበይ ስታበላህ የነበረችው፣ እየተጠማይ ስታጠጣህ የነበረችው።

ተራኒ ጀዘይትሃ የብነ ዑመር እናቱን ከየመን ተሸክሞ መጣ። ሽኮኮ ብሎ ጠዋፍ አስደረጋት፣ ሀጅ አደረጋት። ጸጉሯን ያበጥልላታል፣ ገላዋንም ያጥባታል፣ ውዱ ያስደርጋታል። እሱ ያበላታል፣ እሱ ያጠጣታል፣ በጣም ይንከባከባታል። የዛሬ ወጣት ለአባትና ለምናቱ የማያደርገውን ወደ አብደላህ ኢብኑ ዑመር ዘንድ መጣና ይሄው ይህንን ሥራ አሠራሁኝ።